ዘመገረም ዘመተከዝ ዘማዘን ትላላችሁ እንዴ! ዛሬ ደግሞ ምን ተፈጥሮ ነው? ሀይሚዬና ብሩኬ እንዲሁም ሄና ታክዘዋል። በአዲስ ቤት ነው የመጡት፣ ነገር ግን የሆነ ሰው ፕራንክ ተደርጓል። ከዚህ መሀል ቅማሟ ትመስለኛለች ፕራንክ አድራጊዋ። ያው ታውቃላችሁ የፕራንኳ ንግስት አንጫጫቸው ምሪያቸው አተራምሻቸው ከዛም አለፍ ሲል አስለቅሻቸው ውዶቼ ዛሬ በአዲስ ቤት ነው ፏ ብለው የሚመጡት ነገር ግን ይሄ ነገር አላማረኝም እናንተ ሳምሯችኋል እንዴ እኔ አላማረኝም ትካዜያቸው የሆነ በአሳብ እልም ብለዋል እልም ብለዋል አረኔ ዛሬ ማን ነው ፕራንክ የተደረገው እኔ ሳቅ ሳቅ እያለ ነው ከወዲሁ ማለት ነው የተጠነሰሰ ከባድ ከባድ ሴራ አለ ትላላችሁ አይ ሀይሚ የፕራንክ አትደረግ እንጂ ነገሩ ብሩኬን ፕራንክ መደረግ የለበትም ለምን እሱ ሲጨናነቅ እንዴ የአራት ልጆቹ አባት አይደለ እንዴ ለማንኛውም አይተን ብንፈርድ አይሻልም ውዶቼ